ያለማየሁ ገላጋይ ድንቅ ስራ የሆነውን ወሪሳን እናነባለን እጅግ የሚያዝናና እጅግ የሚያስተምር ድንቅ መጽሐፍ ነው እንደምትወዱት አልጠራጠርም ተጋበዙልኝ ምዕራፍ አንድ ትውውቅ እንደ ኢየሱስ በወንበዴዎች መካከል ተሸንከሬ ያለው ላይኛው ጎረቤቴ ጡጫው ቀርቶ ግልምጫው የሚያደባይ ማጅራት መቺ ታችኛው ተጎራባቼ ከይን የፈጠነ ከምናምን የቀጠነ ሞጭ ላፋ ይህን ሳስብ ተናዘዝ ተናዘዝ ይለኛል። እንደ ውሎ ጉኖ እንጂ የአማርኛ አስተማሪ ምኑን ይናዘዛል? ወር መዳረሻ እንኳን ተረት አይደል። ቢሆንም መናዘዝ አይከፋም። ቢያንስ ቤተዘመድ ሃብት ያለኝ መስሎት በሀሜት ከመቧጨቅ መትረፉ አንድ ነገር ነው። እኔው ሞቼን ቄስ ጠርቻ አሉ። ሳቄ መጣ። የጣር ድምፅ የመሰለች ሳቃ ፈተለቀች። ደነገጥኩ። ስስቅ ሞላልኝ መስሏቸው ያለችኝን ሌጣ ነፍስ እንዳይናጠቁኝ። እንግዲህ ላይ ላይ ላየኝ ነፃ መስላለሁ። መንፈሴ ግን እንደ ጃኬት ግራና ቀኝ በአጎራባቾች ተጨምድዳለች። ራሴን በተራቡ ድመቶች አንጻር እንደ ተንጠለጠለ ቋንጣ ቆጥሬ ያለሁ። እድሜም የሆነኝ ድመቶቹ ከተሰቀልኩበት ለማውረድ እስኪዘይዱ ድረስ ማሰላሰላቸው ነው። መብራት ሲጠፋ ጨለማ ውስጥ ብዙ ዓይኖች ይታዩኛል። እንደ ድመት ዓይን ብርሃን የሚታለቡ ብሌኖች የገና መብራት መስለው ብልጭ ድርግም ይላሉ። በስማአ ብዬ መብራት አበራለው። ምንም የለም። የሟቹ ያክስቴ ትርክም ክምቃዎች እንደ ባለጌ ባልቴት በባዶ አፎቻቸው የሚስቁብኝ ይመስለኛል። የዛገ ጎድጓዳ ሳህን፣ ትሪ፣ በቡና ተላይ የጠቆረ ረከቦትና ስድስት ተራሲኒዎች፣ ጀበና፣ ጀቨና ማንከሽከሻ የአክስቴ መንፈስ ያረፈባቸው ስለሚመስለኝ አውጥቼ ለመጣል አልደፈርኩም። የስራ ዝውውር የጠየቅኩበትን ረገምኩ። አርሲ ነገሌ ውስጥ ኩየር አንደኛና ሁለተኛ ደረጃ ትምህርት ቤት እያለው ሲሻኝ ሸልሜ፣ ሲከፋኝ ተራግሜ ነፍሴ ሳትጨማደድ እኖር ነበር። በገዛ እጄ በአዲስ አበባ የስራ ቅያሪ ሰበብ ሰላሜን በጦርነት ለወጥኩ። ዶሮ ጭራጭራ መታረጃዋን ካራ አሉ። በብላ ተበላ ዘመን ብላ ተባላ ሰፈር ገባው። ጤነኛ የሌለበት የሚሰማው ሁሉ የሚያባትት ስማቸው ራሱ ላፉቴ፣ ጨልፌ፣ ቀማው፣ ደምሰው፣ ጎመጁ፣ አጋደለች ምናምን የሆነበት አክስቴን መርገም አማረኝ። ይህን ቤት ያወረሰችኝን ምን ታወርሰኛለች? ልጇ ከከርቸሌ እስኪወጣ ቤቱን እንድጠብቅለት ተናዘዘችብኝ እንጂ ለመሆኑ የልጇ መፈቻ መቼ ነው? አሰላሁት። ገና ድፍን ስምንት ወራት ይቀሩታል። እኔ የምሞተው ዛሬ ማታ፣ ግብስ የሚደርሰው ለፍልሰታ አሉ እንኳን 8 ወር 8 ቀንም እንጃ። ለነገሩ እዚህ ከገባው እኮ 27 ቀን ሞልቶኛል። ማን ያውቃል የሰፈሩ ምስጢር፣ ሳይገለጥልኝ በፊት እንደ መንቀባረርም እንደ መጠየፍም ቃጥቶኝ ነበር። ፊት ለፊት የወዳሉ አሮጌ ጭልፊት መሳይ ባልቴት ያለ ያላንዳች ሰላምታ ጥያቄን መዠረጥኩላቸው። ቀሚሳቸውን ይዞ የቆመው ህፃንም ሳይታዘበኝ አልቀረም። ማን ይሉታል ሰፈሩን? አልኳቸው። ወሪሳ ሰፈር ይባላል አሉኝ። በነጠላቸው ጫፋፋቸውን እያበሱ ምን ማለት ነው? እሱ ትንሹ ልጅ ለማዳ ቤቴ ነው መሰል ተጠግቶኝ የሱሪ ጨርቄን መጎተት ጀመረ። አዘግዝቅ ያየሁት፣ እቀፈኝ በሚል እጁን አንከርፍፏል። ጥቂት አንገር አግር ያነሳሁትና አቀፍኩት። አንገቴ ውስጥ ውሽቅ አለ። የህመምተኛ ልጅ ትኩሳትና ሁኔታ አለው። ወሬ ሰማ ባልቴቷ ማብራራት ያዙ። ወሪሳማ ወረረ ዘረፈ በዘበዘ ማለት ነው ደንገጥ አልኩ ታዲያ ይሄ እንዴት ለሰፈር ስም ይሰጣል ለፌዝ ነው ልጁ እንቅልፍ የወሰደው ያክል አድፍጧል ኧረ እንዲያም አይደል እና የወንዶቹ ሰፈር ሆኖ እንጂ ማለት ባልቴቷ እንደ ጭልፊት ትጋደድ ብለው በጎን እያዩኝ በጥያቄ መለሱ ነጥቆ የሚበላ ወንድም አይደል አተኮርሬ ያየኋቸው የደከሙ ባልቴት ይሁኑ እንጂ ሁኔታቸው እኔን ለንጥቂያ ይቋመጡልኝ አስመስሏቸዋል። ምን ላይ እንደ ተጣድኩ ያን ያወቅኩኝ። መውረር፣ መዝረፍ፣ መበዝበዝ ግዳይ የሆነበት ሰፈር ልጁን አወረድኩት። ገና መሬት እንዳስነካሁት ባልጠበኩት ቅልጥፍና ሽር ብሎ አሮጊቷን አልፏቸው ወደ ጨለማ ቤታቸው ገባ። እኔም ነገር ሁሉ ተምታቶብኝ ወደ ቤቴ። ከቆይታ በኋላ የኪስ ቦርሳይን ብፈልግ አጣሁት። አልደነገጥኩ ብዙ ጊዜ እዚያው ትምህርት ቤት ሎከሪ ውስጥ እየዘንጋው ትመጣለ። ነገሩ እንዲያል ነበር። ጠዋት ወደ ስራ ሊሄድ በሬን ስከፍት መታወቂያን ና የተለያዩ ማስታወሻዎችን ተበታት ነው ደጀ ላይ ያገኘዋቸው። ሁለት ትውውቅ ሲጠብቅ ከመስሪያ ቤት ሞዴል ለመውሰድ ተገደርኩ። ይህ ቦርሳዬ መሰረቅ ግን አሁንም እንቆቅልሽ እንደሆነብኝ ነው። ወሪሳዎች ጣሪያ ላይ ሆነው ቦርሳዬን እንደ ዶሮ ኩልኩል ኩልኩል ብለው ጠሩት። ያም ሆነ ይህ ኑሮ የድንገተኛ ጥፊ እንዳረፈበት ሁሉ ደንግጧል፣ ዞሮበታል። ለተወሰነ ሳምንት ወይም ወር በጊዜ ወደ ቤቴ እየገባው ካላረጋጋሁት እንደ ዞረበት ሊቀር ነው። ወደ ቤቴ ለመግባት ስጣደፍ የበሬን ቁልፍ አጣሁት። ሱሪ ኪሴን፣ ኮት ኪሴን፣ ሸሚዝ ኪሴን። በዚህ መካከል አንድ ያዛውንት ድምፅ ሰማው። ደግም አይደል ጥሩም አይደል፣ ዞር አልኩ። እኛ የንጥቂያ አፍለኝነታቸው ያልበረደላቸው ባልቴት ከአንድ አዛውንት ጋር በር ላይ ቆመዋል። አዛውንቱ እንደተጠፈጠፈ ቆርኪ ስፋት እንጂ ቁመትና ውፍረት የላቸውም። ግርማ ሞገስ ባለው ገሳጅ ድምፅ ቀጠሉ። ሰው እንዴት እግዚአሩን ይዳፈራል? ቁልፌላ ለማግኘት እየለገም ኳ አዳምጣለሁ። ሰው እንዴት የፈጣሪውን ትዕዛዝ ይጥሳል? ሰው መሆኑ ምኑ ላይ ነው? ከጥጆች ከዳክዬዎች፣ ከውሾች በምን ተሻለ? ጎሽ አልኩ በልቤ ከሶዶምና ጎሞራ ሎጥ እንደተገኘ እንዲሁ ከወሪሳ ምኝ አዛውንት ለጻድቅ ግሳጭነት ቆሟል ማለት ነው ከለላ ጥጋት መስሎ ታዩኝ ቀጠሉ አዛውንቱ አሁን እኔ ለምሳሌ ውሰዱ አትግደል የሚል ትእዛዙን ፈጽሞ አልተላለፍም የዶሮ ነፍስ በእጅ አልፎ አያውቅም ለምን ብዬ ያናደደኝ ቢኖር ኮረንቲ እንዲይዘው መኪናው እንዲድጠው እመኛለሁ ተግቼም እጠላለሁ። ይሄ ካልያዘልኝ ለዱርዬ ጥቂት ብር ሰጥቼ አስገድለዋለሁ። ከዚህ በተረፈ ነፍስ በእጅ አልፎ አያውቅም። ቁልፌን በጥድፊያ ማፈላለግ ጀመርኩ። ለመሆኑ ባልቆልፎ ምን እንዳይጠፋ ነው? ወሪሳዎችን ቁልፍ ያቆማቸው ይመስል። አገኘሁት፣ ከፈትኩ፣ ገባው። ነገሮች ተደበላለቁብኝ። የወሪሳ ሰፈር ቅጣም ባር አልገባለኝ። ብሩን ዘግቼ በጭላንጭል ወደ ውጭ አየው። አዛውንቱና ባልቴቷ መካከል የአንደፉ የገላ የቀለለ ትንሽ ልጅ ከመቆሙ ሌላ የተለወጠ የለም። ወጋቸውም ቀጥሏል። አንዳንድ ጠላቶች ይላሉ። አዛውንቱ አንዳንድ ጠላቶች የባ ነው ይሉኛል። ከኋላ የምን እንደሚወራ ቃሉ አሁን እኔ አትስረቅ የሚለውን ትእዛዙን አጥች ሆኖ የምሰርቀው በፍጹም የሰው ሀቅ ወደ እኔ አልፎብኝ አያውቅም። ለምንስ ብዬ እርግጥ የወደቀ ካገኘው የማን ነው አለል ይሆናል፣ ይሄ ግሌ ባያሰኝም! አንዳንድ ዝንጎች ልብሳቸውን ሽቦ ላይ አስጥተው ቤታቸው ይቀመጣሉ። ይሄኔ ልብሱን ከሽቦ ላይ አላነሳ። ይህማ ሌብነት ነው። ጎትቼ መሬት እጥለዋለሁ እና እግዚአብሔር ችግሬን አይቶ ጸሎቴን ሰምቶ በቸርነት እጁን እንደዘረጋልኝ ቆጥሬ ከመሬት አነሳዋለሁ። የወደቀ አንሱ የሞተ ቀበሮ አይደለስተነ ተረቱስ፣ እና ሰው እንዴት የፈጣሪውን ትእዛዝ ይጥሳል? ሰው መሆኑ ምኑ ላይ ነው? ድንዛዜ የሰራ አካላት ወረረኝ። ረ ምንድን ነው ጉዱ? በብላ ተባላ ዘመን ብላ ተባላዎች መካከል ተገኙ። አርሲ ነገሌና ኩየራ ትምህርት ቤት አይኔ ላይ ተንከራተቱ። ከላይ ሳት፣ ከታች ሳት፣ ከጎን ሳት፣ ከኋላ ሳት ወሪሳ አንተም ክፉ ነበርክ ክፉ አዘዘብህ። እንደገና ዳቦ ሳት ነደደብህ የተባለው ማን ነበር? የሁለቱ ጎረቤቶች የድምፃቸው የማይሰማ እንዳደፈጠ ድመት ለሽ ብለዋል ማለት ነው። ድንገት ጉብል ይሉብኝ እንግዲህ ጭዳ መሆኔ ነው። ፍርሃት እንደ ስጋ ዘመድ ራስጌ ግርጌ እያለ ይከተለኝ ጀመር። ብትት ብትት ያደርገኛል። ሁለቱ አጎራባቾች ቤት ከጣሪያ ወርዳ መሬት የምታርፍ ዝንብ ዳና እንኳን በጉል ይሰማኛል ግን ምናምን ይትድምጽ የለም። ያም ሆነ ይህ ብዙ የፍርሃት አኗኗር ስልቶችን ነድፍ ጅምር ማምሸት ዋነኛው የማይታሰብ ነው። መጠጣት መተው፣ በሞዴል ብር ቤቱን ላሳድስ የነበረውን መተው፣ ነባር እቃዎችን ማምጣት መተው፣ የደላው መስሎ ለመታየት አደርግ የነበረውን ጥረት መተው፣ የተማርኩ የተመራመርኩ እያልኩ መብለጥለጤን መተው። እንግዲህ በነዚህ ጥረቶችና በመላኩ ተራዳይነት ባቄላን ተፈላ ውሃ የሚያተርፈው አትርፎኝ ይሄችን ስምንት ወር ሶስት የትንሳኤው መለከት የረፋዱ የትምህርት ክፍለ ጊዜ መገባደጃ ላይ ነው። እያስተማርኩ ሳለ ሰው ይፈልጋል ተባልኩ። ሶታ ያስጠራኝን ሰው አይቼ ደነገጥኩ። እንደ ኩይሳ ያፈርቁልል መስሎ ተከምሯል። ይሄ ላይኛው ጎረቤቴ በጡጫ ሳይሆን በግልምጫ የሚያደባየው መስሪያ ቤት ድረስ መጥቶ በማን አለብኝነት ማጅራት ይል ይለኝ፣ ጤና ይስጥልኝ አለኝ ጤና ማንተ ስጠኝ እንጂ ለማን ሪፈር ትልክልኛለህ አልኩ በልቤ የመካሻ አጉት ነው ታይደል አዎ አልኩ መካሻ የታሰረው ያክስቴ ልጅ ነው ይጠይቁታል አዎ መፈሸው ደርሷል ይባላል አዎ የሆነ ያለኝ ታነስ ስሜት ተሰማኝ ኩይሳው የሱሪያውን ኪስ ደባብሶ ይሄችን ስጡት አለ እጁን እየዘረጋ ከወሪሳ ሰፈርተኞች የተዋጣ ነው የህልም ቅብብሎች በመካከላችን ተከናወነ። ለምን አልቻልኩም? በወረቀት የተጠቀለለ ዳጎስ ያለ የብር ቅርጽ እጀ ላይ ለሽ ብሎ ተኝቷል። ኩይ ሳውን ከኋላው ስመለከተው ሁለመናው በትከሻው ጋርዶት አህያ የማይችለው ዝናብ የመጣ መሰለኝ። አራት ትንሳኤ ለካ ሳይታወቀኝን የሞሪሳ ላይ ጥላይን ጥዬ ኖሯል። የአክስት የልጅ አካባቢው የጎበዝና የጎበዝ አዝስት አለቃ የታፈረ የተከበረ አድራጊ ፈጣሪ ብዙ ገባር ያለው ተጨምሮ ወሪሳ ላይ አይታረስ። ወሪሳ ላይ መፍራት ቀርቶ ማስፈራራት የገነና። ትክ ብሎ ያየኝ በካሻውን ጠይቀው እላለሁ። ቅልስ ምልስ ሲልና አዋት ቻለሁ ነው መልሱ። እድሜ ለኔ ላጎቱ ገንዘብ አላጣም። ሰው ነው ያጣው። ወግ እንደ ፉከራ ማሸበር ያደርጋለሁ። መጠጣት ማምሸት ተጀመረ። ፍጹም ወሪሳው ይሆንኩ። ጋባዦችን ተማምኜ እጠጣለሁ። ደጋፊዎችን ተማምኜ እሰክራለሁ። የመካሻውን ስም ተማምኜ እጠጣለሁ። ወሪሳ ቁርጥ በፊቱ አርሲ ነገሌ አምስት ከትንሣኤ መልስ መባጠጥ የበዛ መሰል አንድ ሌሊት ድንገት ስባንን በድንጋጤ ድርቅ ብዬ ቀረው። ካልጋ የፊት ለፊት አንድ ሰው የዛፍ ጥላ መስሎ ቆሞ ነበር። መቼም መልአክ ሊሆን አይችልም። መልአክ ወሪሳ ሰፈር ምን ሊያደርግ? መብራት ላበራጅን ስድ ተው አለኝ። ተውኩ። በቀደደው ግድግዳ ስር የሚገባውን ብርሃኑ ጥው ያስቀረጸ አለም ያለፊት አለው በገባበት ቀዳዳ ሹልክ ብሎ ወጣ። ስለዚህ ሰው እንደተንጋለልኩ አሰብኩ። በመጀመሪያ እንዴት አባቱ ደፈረኝ የሚል እብሪት መጣብኝ እኔ መካሻጎት በኋላ ግን የማያዋጣኝ ሆኖ ተውኩትና ስለ ሁኔታው አሰላስል ስል ጀመር። መቼም ቤት ሰርሳሪ ሊሆን አይችልም። ምን ሊያገኝ ሲለፋደረ? በወዲያ ከመዞር ብሎ በቤቴ ውስጥ ለማቋረጥ ያሰበ መንገደኛ መሆን አለበት። ካልሆነም ጠቋሚ ያሳስቶታል፣ ወይስ ሲጠቆም ተሳስቷል? በደንብ ሳስበው ግን ሁኔታው ስጋት አጫረብኝ። መካሻን የሚፈሩ እንዳሉ ሁሉ ማጥቃት የሚፈልጉ ቢኖሩስ? በግድ የለሽነት እንዳሮጌ ልብስ አውልቄ ጣልኳት። ፍርሃት ተመልሳ መጣች። እናስ ያ የጭዳነት ፍርሃት የመልሶ አስደገደገኝ። ብዙ አይኖች ጨለማው ላይ እንደሌት ኮከብ ይጣቀሱኝ ጀመር። ይሄ ሁሉ አለልክ መባጠጤ ያመጣው እንደሆነ ተረድቻለሁ። ከድንበር አልፌ ብዙ አጥቅቻለሁ። መመለስ ወደ ድንበሬ፣ ወደ ቦታዬ። ስድስት የማስተካከያ እርምጃ። እንደምን አደራችሁ? አልወትሮዬ ላይ ታች፣ ግራ ቀኙ። እግዚአብሔር ይመስገን ባልቴቷ መለሱ። የተነደለውን ግድግዳ መለስ ብያየሁት። እኔን እንዲህ ነድሎኝ ብሄድ የማን ያለህ ይባል ነበር አሰብኩ። ወደ ስራ ሲሄድ ያየሁትን ሁሉ በናፍቆት እያቀፍኩ ሰላም አልኩ። እንዴት ናችሁ? ታዲያ አማን ነው። እሰየው እሰየው። ከስራ ስመለስ ከንተር ግሮሰሪ ጎራ ብዬ ከዚህ ቀደም የጋበዙኝን ሁሉ ጋበዝኩ። ዛሬ እንዴት ነው የመካሻ አጎታ ሲሉኝ፣ ደስ ብሎኛል አልኩ። ወደ ቤቴ ስመለስ የጭልፊቷን ባልቴት በራ እንኳ ኩቼ በዚች ቡና ፍሉ አልኳቸው። እንደወፍ ጥርስ የሌለው መንቁራፋቸው ውስጡ እስኪታይ ፈገግ ብሎ ተቀበሉኝ። ለጋስነቴን አብዝቼ አከናወንኩ። ወሪሳዎች የሚቀሙበት ቦታ ድረስ ሄጄ ጫት ገዛሁላቸው ሲጃራ አከልኩላቸው መካሻ ስሙም ሳይነሳ ራሴን ብቻ ይዤ ወሪሳን ዞርኳት ሰባት ትውልድ ልፋቴ ሜዳ ላይ አልቀረም እያንዳንዱ ወሪሳዊ እንደ አንድ ወሪሳዊ ይመለከተኝ ጀመር አንድ ቀን ጫት ላይ ይሄን ሰምቼ ገረመኝ ወሬው የተነሳው የቫልቴቷ ልጅ ልጅ ስንተኛ እንደሆን እንጃ ጫት የሚቃምበት ቤት መጥቶ ነው ዘንጧል እንደ ጥጥ ዘለላ የሌለው ቀይ ጸጉር ራሱ ላይ ብን ብን ይላል። ስታድግ ምን ትሆናለህ ብለው አሉኝ። ማሙሽዬ ይሄ ስታድግ ምን ትሆናለህ አልኩት። ሌባ አለኝ። በኩራ ላፉ ነው እንጂ ሌባ ከሆነ ቆይቷል አሉ ጫጥቃሚዎቹ። እንዴት አልኳቸው። ይሄንን ነገሩኝ! የወሪሳ ጎረምሶች ይዘውት ወደ ባቡር መንገድ ይወጣሉ። አሁንም ለመሄድ ነው የመጣው። ትልቅ ሰው ኮት የለበሰ ይጠብቅና አባባ አሻግሉኝ ይላሉ ማሙሽዬ ወዴት ልትሄድ ነው ይሉታል። እማየቃ ሊያሻግሩት እጁን ሲይዙት ፈላለው ቀፉኝ ይላል፣ እጁንም ለመታቀፍ ያንከረፍፋል። ሰውየው ምን ተፍረታቸውን ሲያቅፉት አንገታቸው ውስጥ ተወሽቆ አንጀታቸውን እየበላ የኮት ኪሳቸውን ይበዘብዛል። የኪስ ቦርሳ ወይም ብር ይዞ ይወጣል። ይደነቃል ወይም ይስቃል ብለው ይሄንን ሲነግሩኝ እኔ ግን ፈዝዤ የቀረው የፍዬ ገላ የሆነ ልጅ እኔንም እቀፈኛ ያለኝ አንገቴ ውስጥ ውሽቅ ያለው ስምንት ታሪካዊ። ተወሪሳ ወሪሳዊነቴ ከጸደቀ በኋላ ለመጀመሪያ ጊዜ ከስራ እንደወጣው ወደ ቤት ያመራው ሰፈሩ ጭር ብሏል። ፊት ለፊት ያሉት ባልቴት በሰፌድ ላይ ምስር ክክ እየለቀሙ ነበር። ዓይናቸው ስለደከመ ፊታቸውን ለሰፌዱ አቅርበው በአፍንጫቸው የሚለቅሙ መስለዋል። ቀና ብለው አይተውኝ ፈገግ አሉ። የልጅ ልጅ ልጃቸው እንኳን ወደ ባቡር መንገዱ ተሰማርቶ የለም ወሪሳ በሰው ሐራራ እያዛጋ ነው። የወር መዳረሻ ስለሆነ እንዳንድ የአማርኛ መምህር መጠን ተረት ለመመዝበር አቆበቆብኩ። ባልቴቷን ቀረብኳቸው። ለመድክ ሲሉ ጠየቁኝ። ለመድኩ እንጂ አሁንማ ቤተኛውኝ። ታዲያ የለመደ በዚህ ሰዓት እዚህ ምን ያደርጋል? በስራ መውጫ በግርግር ተውተው አልለመድክም። አሁን ወር ተወር እየቆጠርክ በመኖር ላይ ነህ። አትሞኝ በዚህ ኑሮ ውድነት አንድ ራስ ተወዛውዛ አይቻልም። አልፎ አልፎ ባይናቸው ጠቀስ አደረጉኝ። ነገራቸው ገብቶኛል። ኧረ እኔስ አትሞኝ። በዛሬ ዘመን ሰው ሁሉ የሰው ፈላጊ ሆኗል። አሁን ገበያ ሄደህ ለምንድን ነው ዋጋ አውርድ አታውርድ የምትከራከረው? ብትችል በነፃ ይዘህ ለመምጣት ነው፣ ሌላ እኮ አይደለም። ሌብነት በነፃ ገዝቶ መምጣት ነው። ንግድ ደግሞ ከተቻለ በጥፍሸጦ ስንጥቅ በማትረፍ አስማምቶ መስረቅ ነው። እኔ እኮ አዛ ባልቴት እንዳልመስል ጥርሶቻቸው የሰመጡበት የሚመስል የጥቁር ጉድጓድ ድርድር የድዳቸው ጫፍ ላይ አለ። አብሬ ሳኩ ለመሆኑ አልኳቸው፣ ይህ ሰፈር ወሪሳ የተባለበት ምስጢሩ ምንድን ነው? እንዲህ ነው እንግዲህ፣ አሎ ባልቴቷ ሰፌዳቸውን ከጭናቸው ላይ አንስተው ፊት ለፊት እያስቀመጡ ነው የእኔ አያት ይችን መንደር የቆረቆረ እሱ ነው። በአጤ ምኒልክ ጊዜ አባወሪሳ ይባላል። የፈረስ ስሙ ነው። የፈረስ ስሙን ያገኘው ተዋግቶ አይደለም፣ ዘርፎ ነው። ሁለቱም የው ነው። የተዋጋ ይዘርፋል፣ የዘረፈ ይዋጋል። ሁለቱም የጀግና ሥራ ነው። አባወሪሳ ተከታዮች አሉት፣ ዘራፊዎች። ከመንደር ወጣ ብሎ ዘርፎ መመለስ ነው። በኋላ አጤ ምኒልክ ይህን ሰምተው ተወኝ ብዬ አለው ኋላ ትጠላኛለ ወላዲትን፣ አልምርህም በሌባ ደንብ እጅን ቆርጣለሁ አሉት ይባላል። አባ ወሪ ሰማን ሊፈራ ኧረ ወዲያ አትዝረፍ ብሎ ነገር መዝረፍ ወንድነት መስሎኝ ሱሪን አውልቅ ይባላል አላሉ በኋላ ጭንቆና ሁለቱም ተያያዙ። አለቅን እንግዲህ አላገሬው ተውኖ ሆኖ እግዚአብሔር ማብረጃውን ከላይ ላከ። ነጭ በግ ለመስዋዕት እንደወረደው ተምሳሌት ጣሊያንም እንዲያዱብ አልታወጀም። ዛዲያ እናስ አባወሪሳ መቼስ ለመዝረፍም ቢሆን አገር መኖር አለበት በሚል ምኒልክን ተከተለ። አጤ ምኒልክ አባወሪሳ አሁን በለጥከኝ አሉ ይባላል። አባወሪሳ ጦርነቱን የጀመረው የአድዋ ውጊያ ገና ድምጡም ሳይሰማ ነው ታያ። ተከታዮቹን ይዞ ከጣሊያን ያገኘውን ዘርፎ ወደ ሰፈሩ ጉድ ተባለ። ጣሊያንም ግራ ተጋባ። ማታ ያኖረው አዱኛ ለጠዋት አይገኝም፣ ሲመሻሽ ያደራጀው ለጠዋት የለም። ምንድን ነው ጉዱ ተባለ። ስበሱ ሲታይ ደግሞ አበሾቹ እያማረባቸው ሶልዳቶ የጋገረውን ብሊት፣ የጠመቀውን ጥጢት እለት እለቱን እንዲያ እንዲያቀጠለ የሰፉትን እየለበሱ በጌጣቸው እየደመቁ ቁልጭ አጤ ምኒልክን ሲያይ ያስቀመጡት እንቁርት ያገለግላል አሉ ይባላል። ኋላ ደግሞ ሊናከሱ አድዋው ተፈጣጥሞ እዚያ ተተገባ በላይ አጤ ምኒልክ መቼም ዘዴኝ አይደሉም። አባወሪሳ ና ተሰናበተኝና ግርግባ እንጂ ብሎ ላኩበት። አባወሪሳ መቼም ሲፈጥረው ቆቅ አይደል ጣሊያንን አርደን ተሰነባብተን መስሎኝ፣ አይልልም። አሳሳቃቸው አስቆኝ ሳቁ። መቼም ሁን ያለው አይቀርም። ነገር አበራጅ ጠፍቶ ተካረሩ ተካረሩ። በሁለቱ ጠብ ተንቆራጣጩ በዛ ማንደፍሮ፣ ሁለቱን ኃይሊል አቤት፣ አቤት፣ አቤት እንደተባለ፣ እነሱም እንደተፏቀሩ፣ በመጨረሻ ጦር ተሰዶ እንደተፈራው ሳይሆን ቀርና አባወሪሳ ገፈርሳ ላይ ተያዘ። ከዚያ በላይማ ቁርጦ ሲለይ ደሞ አንቀራባችሁ በዛ የአባ ወሬሳ ዘረፎ እያለ አዘዘ። ቀንጠሞበት ኖሮ ገፈርሳ ተያዘ ገፈርሳ ተያዘ ተብሎ ተዘፈነው። አጤ ምን ይለው ከአባ ወሬሳን ያህል ሰው በእግረ ሙቅ ታስሮ ተፊታቸው ሲቀር ወግዱ ፍጡት አላማረባችሁም አባ ወሬሳ ተራ ዘራፊ ማድረጋችሁ ነው አሉ ይባላል። አባ ወሪሳ ተፈታ፣ አንቀራባጩ ሁሉ ኩም አለ። የአባ ወሪሳ ተከታዮችም ፍርድ ቀለለላቸው። የኋላ ኋላ ለቤተ መንግስቱ ንጥጥር ያለውን ይሄን ጉብታ መርጠው እዚህ ሰፈር አሉት። ጃን ሆይ እኔ እሱ ወደ አገሬ አለ እንግዲህ፣ አገሬም አለቀረ። ምሽትም ተምጣና እዚሁ ታንቶ ትሁን ወዲያ ወዲ የለም አሉት። አጤምን ይልክ? አመሊየስ አመሊየስ ያውቁት፣ ጃን ሆይ አረጀህ እኳ አባ ወሪሳ በአዛውንትነት እንደ አቅም ተዚሁ ስራ እንጂ አሉ። ልብ ለልብ ተዋውቀ አልተሳሳቁ። ታዚያ ወዲህ የድብቅ ፈቃዱን ተገና አድርጎ የከተማ ዝርፊያውን ቀጠለ። አገር እየሰለጠነ፣ ህዝብ እያረገነገነ ሲሄድማ ማናልብኝነቱ ቀርቶ አፋራምነቱ ተተክቶ ዝርፊያው በማዘናጋት ይከናወን ጀመር እልሃለው። እንዲነውር ይሳ ሰፈር የተቆረቆረችው አብሬ እንደ ጅል ሳኩ በሳቃችን መካከል ከጸጉሪ ላይ ጉድፍ አነሱልኝ። እናትነታቸው ጠናብኝ። ኮሌታይን በእጃቸው አይበሉባ መታ መታ አድርገው አራገፉልኝ። ወደ ቤት የገባው ታሪኩ እጅግ ገርሞኛል። እሱኑ ሳስብ ቆይቼ ለመተኛ ትኮቴን ሳወልቅ ቀለለኝ። የውስጥ ጊዜን በፈትሽ ቦርሳ አልነበረም። አልተጨነቅኩም ምንም ስለሌለው። መታወቂያን ጠዋት በር ላይ እንደማገኘው አልተጠራጠርኩም። ዘጠኝ የጀግንነት ውሎዎች ወሪሳ ላይ ሌብነት ስራ ብቻ አይደለም መዝናኛም ነው። የሌብነት ገድሉ በመንፈሳዊ ኩሸት ተብለጥልጦ ይቀርባል። አንድ ቅዳሜ ከሰዓት በኋላ እየተቃመ ብዙ የጀግንነት ውሎዎች አደመጥኩ። ጉድን ያልኩት የፓርላማን ሰዓት አያቴ ያወረሱኝ ነው ብሎ የሸጠው ሌባ ገድሉ ሲቀርብ ነው። ቀብድ የሰጡት ባላገሮች ሰዓቱን ለመውሰድ አህያ ይዘው መጥተው ከፖሊሶች ጋር እንደተነታረኩ ተወራ። ይሳቃል። ደግሞ አውቶቡስ ውስጥ መነጽሩ የተሰረቀው ሰው በፖሊስ ሲያስፈትሽ ሌባው የሰረቀውን መነጽር አድርጎ ስማ እንጂ ይለዋል። ተሰራቂውን ምናሉኝ ይላል። መጀመሪያውን መጠንቀቅ እንደኔ አታደርገውም ነበር መች እንዲሆናል ብዬ ገመጥኩ ሲል ለሌላው ጊዜ የተጠንቀቀ ብሎት እንደሄደ ይወራል። ይሳቃል። ቀጣዩ ገድል ከባልቴቷ ጋር ሲያወሩ የነበሩት አዛውንት ነው። የተጠፈጠፈ ቆርኪ የሚመስሉት አዛውንት መሳፈሪያ እንኳ ሳይኖራቸው መርካቶ መካከል ሲንጠራወዙ ነው አሉ። አንድ ባላገር ቢጤ ይመጡና አባቴ ይሏቸዋል። የትዬ ይላሉ በእሳቸው ዘዬ። ይሄ የድር እቃ የሚሸጥበት የት ነው? የድግስ ማለት ሆኖ አይድራችን የደረጀ የነበረ ነው ዛዲ ያቀው ሁሉ በእድሜ ብዛት ኖክቶ አልቆብ እነሱን ለማስተካካት ነበር። ኮርፖሬሽን ነው። የት ነው? እሱ ደግሞ እኔም ወደዚያው ነኝ፣ የድግስ ዕቃ ለመግዛት። እንዋብ እንግዲህ ይዟቸው የሄዱት ወደ አማኑኤል የአእምሮ ሆስፒታል ነበር። ካርድ የሚወጡ ሰዎች ተሰልፈዋል። ይሄ ነው አላቸው። ድንቅ አሉ። በሁሉ እንሰለፍ። ለመሆኑ የቀበሌ መታወቂያ የገበሬ ማህበር ነው። አይ የእርሶ ነገር ይሄ ለአዲስ አበባ ነዋሪ በቅናሽ የሚሸጥበት ቦታ ነው። በጀኝ ይላሉ። ዛዲያ አይ በሉ ከኔ ጋር ዳ ብዬ መዘገብለውታለሁ። እዛችው ቆዩኝ ምን ምን እንደሚፈልጉ ይንገሩኝማ። ነገሯቸው ሶስት ብረት ድስት፣ ሁለት ትሪ፣ አምስት ጎድጓዳ ሳህን፣ አርባ ኩባያ ንሱ ብሩን ይስጡኝማ አሉ። ሰጧቸው ተቀበሉ። ባላአገሩ ጥቂት ራቅ ብለው እንዲጠብቁ ነግሯቸው፣ አጭበርባሪው ብዙ ነው፣ ተማንም አያውሩ፣ አዳፋ የለበሰ ሲያዩማ ያጀበጅባሉ። ድንቅ ወረፋው ደርሶ የመታከሚያ ካርዳቸውን በመታወቂያ አውጥተው ተመለሱ። ባላገሩን ጠርተው ንሱ ይህንን ካርድ ያዙና ነገ ጠዋት አስራ ሁለት ሰዓት በከፈልነው መሰረት እቃችንን ተረክብን ብስ ነው። ወላዲቷ ለጭንቆት ድረስ ሉ እንጂ ሌላ ምን ላሉ። አሮ እግረ መንገድ እንጂ ለእርሶ ብዬ አልወጣው አልወረድኩ ይልቅስ ነገዚ ጭምጡማ። ተለያዩ። አዛውንቱ የወሬውን መጨረሻ እንዲያጠና ፍራንክ ሰጥተው አንድ ወሪስ ሳውጣት ወደ አማኑኤል ሆስፒታል ላኩ። ባላገሩ አዛውንቱን ፈልገው ስላጡ የታካሚዎች ወረፋ ጠብቀው ገቡ። ካርዳቸው ታይቶ ለቃለ መጠየቅ ቀረቡ።

ሌላው ይቀጥላል! የጥዋ ማህበሩን ለማውጣት ሲል ሲል ዙሩ እኔ ጋ ደረሰ! የፌዙ መነሻ ቤት የሰርሳሪ መግባቱ ነው። ጫት ቃሚው ሁሉ እኔ የሰማሁት እያላወራ አውካካ ወሬው ስብጥርጥር ያለ ነው። ለያዥ ለግናዥ አስቸገረ። እኔ እንዲመች አድርጌ ላቅርብላችሁ። ስለዚህ መምህርነት ይጠቅሞኛል። አንድ መካሽ አጎት ቤት ሰርሳሪ ገባ። የሰረሰረበትን ድጅኖ እንደያዘ የቤቱን ዙሪያ ገባቢ መለከት ምንም የረባ ቃጣ እቃ ከጠፋ በልቼ ልሂድ ብሎ ሌማቱን ቢከፍት ባዶ ሆኖ አገኘው። ፓስታ ቀቅሎ ይሆናል ብሎ ድስቱን ቢከፍተው ሸረሪት አድርቶበት አየ። በዚህም ሀ በሐዘኔታ አለቀሰ ያሉ አሉ። ለ ቀስቅሶ ይህን ድጅኖ ሽጠህ ብላ ብሎ ሰጠው ያሉ አሉ። አመርሃ አምስት ብር ቀዳዳ ሳህን ላይ አስቀምጦለት ወጣ ያሉ አሉ። ሁለት መካሻ ጎት ቤት ሰርሳሪ ገባ። ሌሊቱን ሲለፋ አድሮ ሊነጋጋ ሲል ቀዶ ገባ። በድካም እያለከለከ ከለከ ቢመለከት እሱ ከቀደደው የማይተናነስ ሌላ ነባር ቀዳዳ በትይዩ ግድግዳ ላይ ተመለከተ። በልፋቱ ተናደደ። ይበልጥ ያናደደው ደግሞ ቤቱ ውስጥ ምንም ባለመኖሩ ነበር። ስለዚህ የመካሻን አጎት ቀስቅሶ ሀ መከረው ያሉ አሉ። ለሰደበው ያሉ አሉ። አመርሃ ገረፈው ያሉ አሉ። በዚች ቀልድ ጥሎሽነት ከወሪስ ሰዎች ጋር እንዳልለይ ሆኜ የተቀላቀልኩ አንድ አካል አንድ አምሳል ሆንኩ። በብላ ተባላ ዘመን የብላ ተባላ ሰፈር ሰራተኛ ሆንኩ።